የሚጣል ልብስ አይቻል። አቅም ማንች ጋር ቬሪ ኤክስፔንሲቭ ኳሊቲ ኳንቲቲ፣ ዘጭ ብለሽ እንደምትኖሪ የሚያስታውቁ ልብሶች እግዚአብሔር ማንም ጋላያቸው ማንች የምትለብሻቸው ልብሶች ድሮ ነበራ። ባሌ ኮ ነበር የሚገዛል። ሮሚ መልካም ወይ ይሄ ልጆችሽ የሚያሳድግልሽ እሱ ነበር እኮ የሚገዛል። የሚገርም ነው። ዘጭ እኮ አለው እኮ ሰውየው ደና ነው። አሁን ልጆቹን ቀጥሮ ቤቢስተር ቀጥሮ ነው የሚያሳድገው። ቤቢስተር አለው፣ ስራ ስለሚሰራ ቤቢስተር አለች። እየመጣች ከትምህርት ቤት አውጥታ ምናምን ምሳ የምትሰራላቸው። ግን ሁለቱ እኮ ነው እኮ እልል ይዞት፣ ሁለቱንም ፈቀዱላት። አዎ መጀመሪያ ኮ ፍርድ ቤቱ ትልቁን እኔ ይዤው እንዲሄድ ትንሹን እሱ ሲባል ከዛ ጠበቃዎቹ ተስማምተው ነው ልጆቹ መለያየት የለባቸውም አንድ ላይ ሆነን እንደገና ፍርድ ቤት እንቀርባለን ተብሎ እኮ ነው። የሚገርም ነው። አይ እሱ ኦኬ እንኳን አብረ ሆኑ። እኔ አብረ መሆናቸው አትጎጂም። ለምን የባሰ ደግሞ ለብቻ ለብቻ ቢሆኑ እንትን ይሉ ይጎዱ ነበረ። አዎ ይጎዱ ነበር ለየብቻ። እግዚአብሔር ኃያል ነው ሮምዬ ቅዱስ ገብርኤል አሳልፎ አልሰጣቸውም ለጅብ እንጂ። ልጆቼማ ለጅብ አለየአየ አየ። ባለፈው ምን እንዳለኝ ልንገርሽ ሮምዬ። ምን ሆነሽ ነው የተቀየርሽው አላለኝም? እንደ ድሮ መጮህ ምናምን አቁም ያለው እዛ ሲሄድ ፍርድ ቤት እና በጣም ጸባይኛ ሆነሻል አላለኝም። ራሱ ገርሞታል መቀየር ሁሉ ነገር ታይታይ እና ሲበቃ በቃ ትማራለህ። ከነገሮች ብለሽ ማለፍ ነው። አዎ የአርሴናል ማሊያ ጠይቅልኝ አለ ይሸጣል አለ ብያቸው። አውቀው እኮ ነው። ዝም በይ። አንቺን ላይ አስለፈልፉሽ ከፈለጉ ነምበር ያላቸው ደውለው ባሉበት ሀገር ልካለሁ። ደግሞ ደሞኮ ሮምዬ ልጆቼ እኮ እዛኔ እኮ ፍርድ ቤቱ ወደ እናታቸው ይሄዱ ብለው ሲወሰን ያን ቪዲዮ እኮ ነው ያቀረቡት። ዝሆን እስከነ ልጇ የላከችውን ቪዲዮ እሱ እኮ ነው ያቀረቡት እኮ እንደ አይሆንም። እዚህ ቲክቶክ ላይ አንድ ቀን ሰክሬ ትዝ ይልሻል አይተሽው ይሆናል መቼም። እሱን ቪዲዮ እኮ ነው ያቀረቡት ፍርድ ቤት ይቺ ጥሩ እናት አይደለችም ብለው ሁሉ ጊዜ ለበጎ ነው። አንድ ነገር ሀፕን ሲያርግ ለበጎ ነው። አዎ እውነት ነው። እኔ አልከፋኝም። ምን ሊያሳብዱ ነበር ሀሳባቸው ግን፣ እግዚአብሔር ይመስገን እዚህ ደርሻለው። ሮምዬ ቁም የሚሄድ የራሱ እግዚአብሔር ቅዱስ ገብርኤል ተአምር ነው። ራስሽ መጠበቅ ብቻ ነው ያ ቻሎም፣ ይኔ ቆንጆ ናኒ አመሰግናለሁ። ኒወድ ጋይስ ታብታብ አድርጉ እስኪ ቤተሰብ ታብታብ ሶስት መቶ ሀምሳ አምስት ሰው ታብታብ ታብታብ አድርጉ አልኳቸው። አዎ ታብታብ አድርጉ፣ ጊፍት ስጡ። ያ አለምዬ አንሰጥም። አንቺ ሰጥተሽ እኮ አታውቂም እኮ ባዶ ሌብል ይዛ። አንሰጥም። ለሞት ይስጡሽ በያት። ለሞት ይስጡሽ። ሰምተሻል? የሚሰጥ እኮ አያወራም፣ አያወራም። ሮሚ ሀይ በይኝ። ሀይ ሀይ። ወይ ሰሪ ስዊቲ እንዴት ነሽ? የሚሉት ጥሩ እናት መሆንሽን በምን አስመሰከር አይታ ራሷ አንስታ ለልጆቿ ፍቅር ያላት አልቅሳ የልጆቿ ፍቅር ጥግ ድረስ ያሳየች እናት ናት። ያ ተስፋ ሳትቆርጥ እየተመላለሰች ሁለት ዓመት ሙሉ ማን ነው ፍርድ ቤት የሚመላለሰው ሌላው እኮ ቢሆን ሲያድጉ ይመጣል ብሎ ዝም ማለት ይችላል እኮ የሚያረጉ አሉ እንደዛ አዎ ምን አከራከረኝ ብሎ እዚህ እኮ ጽፋል ሚዩት ተደርጋ እኮ ነው አንቺ ጋር መታ አይደገመችው? ምን ሆነ ይሄ ጥሩ እናት መሆንሽን በምን አስመሰከርሽ የሚለው እዚህ ሚዩት አድርጓት እኮ ነው አንቺ ጋር አይመጣችም አዎ መናጢ ናቸው ግን። ምን ጉድ ናቸው! ስማ እስቲ፣ አበባ አራት አበባ ስጡኝ፣ አራት አበባ ስጡን እስኪ፣ ጋይስ አበባ የለም ለእኔ እና ሮማን አራት አበባ ስጡን። አቢዩቲቲ አበባ ንኪዩ አቢሄ ንኪዩ ትሞሮው ሮዝስ ጋይስ፣ ሁለት አበባ ሁለት አበባ ጋይስ ሁለት አባባ ይቀረናል። አርጉ ቴንኪው ክበሩልኝ። ኤላዬ ኔ ቆንጆም ኤላዬ አመሰግናለሁ በጣም የኒወድ እንደ በግ ኑሪ ተብዬ ሰራሽበት እንደ እንደዚህ የተመቸኝ የለም በምድር ላይ። ምኖረ የልጅሽ በርዝዴይ በምን ጊዜ ነው? የበገና ነው። በሰባተኛው ወር የትልቁ አስራ አንድ አመቱ ይዛል። ኦኬ በሰባተኛ ወር የኔ ልጅ አስራ አንድ አመቱ ሙላው፣ ላስት ዊክ እኩል ያ ናቸው። በኛ በትንሽ ወር ነው የሚበላለጡት። በአምስተኛው ወር ነው የኔ ልጅ አስራ አንደኛው አንቺ ግን ጊዜው ይሮጣል። ግን በአንድ አስራ አንድ አመት ይገርማል። ትንሹ ስንት አመቱ ነው? ዘጠኝ እዛው እዛው እኮን የወለድኳቸው እኮ በአንድ አመት ልዩነት። ቁመታቸው ግን ብታያቸው አሁን ሮሚዬ አልፎኝ ሄደዋል። ረጃጅም ረጃጅም ናቸው በቁመት ይበልጡኛል። ለባለቤትሽ ግን ይልኩለት ነበር ቪዲዮ ምናምን የእሱ ስልክ ነበራቸው እና ኖ በፌስቡክ ነው እንጂ ሚልኩለት እያንዳንዱን። እዚህ ማድረገው ብለው ብለው ይሄ ጆሲ ጋር ድሮ ባሌ ሚስቴ እየተባባልን የምንጫወተውን ባሏ ነው አንተ አማርኛ ስለማትሰማ ባሏ ነው ኢትዮጵያ የሚኖር ብለው ላኩለት በፌስቡክ ናቸው ታውቂያለሽ? የውስጥ አዋቂ ያምኑት ነበር። ያምናቸዋል፣ አያምንም። ይጠይቀኛል። ውሸት ነው፣ ስለሚቀኑ ቀኑ ነው። ለዋለሁ ወይ እንዴት ነሽ? ሌልዬ በጣም ነው የሚገርሙት ግን በስማ ምን

ልጆች ልሳ ላይ አልወልም ነበረ። አሁን እኮ አድራሻውን አላቀውም እኮ ድብቅ እኮ ነው አድራሻው። ኧረ እኔ አላቀውም ሮምዬ እንጂ በየቀኑ እየሄድኩ ስሚያቸው መጣ ነበረ ሙናዬ፣ እንዴት ዋልሽ የእኔ ውድ? አዎ በጸባይ ምልሽ ሮሚ፣ ያራዳ ባል እንዴት እንደምወድሽ ብሎሻል። ድድ ሚሚ እናንተስ እስኪ ታፕታፕ አድርጉልኝ፣ ታፕታፕ አድርጉ። አሁን ነው የሚነሱት። አላል ሴታለ ሞተዋል ሌታለ የተነሱ ሲሲ ቴንክ ዩ ሶ ማች አሁን እየተነሱ ነው፣ እየመጡ ነው። ሮም ወይ የምስራች

እንደው እነሱ እንደሆኑ ጥርጣሬ ኑራት እንጂ እርግጠኛ፣ እንደዚህ በጭካኔ ያደርጋሉ ብላ አታስብም። በጆሮ አስሰማ ግን ኦፍኮርስ ተናዳ አልቅሳለች። አረጋግጠውልናል። እንዲህ ሆስፒታል የመጣ ሰው በሙሉ ጅጅ ናት እጇ ያለባት ነው የሚለው ሰው ሁሉ ኮ ታውቆታል። ኮ የሚገርምሽ ነገር እሷ ናት ይሉኛል እየመጡ ሆስፒታል በጣም ስራዋን ይስጣት። ኧረ እግዚአብሔር ይፈርዳል። ችግር የለውም። እግዚአብሔርን ይፈርዳል። ልክልሻ አለው። እሽ የኔ ውድ አመሰግናለሁ። በጣም አዲስ ነገር የለም። ምላለ ተደውሎባት ነው። አዎ ትመጣለች።